ሐረርጌ ዛሬ ሁለት ዓመት አንድ ዓመት ተኩል ሁለት ዓመት ገደማ መጥቼ ነበር። ሐረር ያኔና ሐረር ዛሬ ሁለት የተለያየ ሀገር ማለት ነው። በጣም ጸድታለች። ግሪነሪው ይታያል። ቤቶች ትንሽ ሊፍት አፕ አድርገዋል እና የከተማ ቫይብ ይታይበታል። ድሮ ስለ ሐረር ሰምተን ሐረር ስንመጣ ምናየው እና አሁን ደግሞ ሐረር ውስጥ ያለው መነቃቃት ለየቀል ነው። ድሮ ሐረር ስሟ ነበር፣ ገና ና እንጂ ከተማዋ አልነበረችም። አሁን ግን ለዚያ ለገነነ ስም የምትመጥን ከተማ ለመሆን እየታተረች ነው። ለማደግ እየተነሳች ነው። ገና ነው፣ ብዙ ስራ ይቀራል። ነገር ግን ጅማሮና ሂደቱ ደግሞ ተስፋ የሚጣልበት ነው እና በየቦታው የተጀመሩ ስራዎች ለረዥም ጊዜ ተኝተን ስለከረምን፣ ለረዥም ጊዜ የእኛ ትኩረት ሌላ ጉዳይ ስለነበረ፣ አሁን በየቦታው ወጣቶች ተደራጅተው ኢንዱስትሪው ላይ ቅድም እንዳያችሁት በሌማት 13 ድርጅቶች ገደማ ናቸው። ኦልሞስት ለሀረር በቀን እስከ ሁለት ሺህ አምስት መቶ እንቁላል ያቀርባሉ። ግራጁዌት ያደረጉ ልጆች ናቸው። ስራ አልነበራቸውም። አሁን ከተደራጁ አመት ተኩል ሁለት ዓመት ገደማ ቢሆናቸው ነው። በዚህ ጊዜ ውስጥ ተነቃቅተው ለማስፋት ተጨማሪ ጥያቄ የጠየቁ ነው ያሉት። እና ወጣቶች ተደራጅተው በሌማ ሲሳተፉ፣ በግሪን ሌጋሲ ሲሳተፉ፣ በኢንዱስትሪ ሲሳተፉ፣ በእርሻ ስራዎች ሲሳተፉ ቀላል ግምት የሚሰጠው አይደለም።